ናታንና የኢፉዬ ስቃይ እንደቀጠለ ነው። ናታን በህልሙ ኢፍራታ ስታስጨንቀው አየ። ኤፍራታ አንተ ከሃዲ ነህ፣ አንተ መጥፎ ሰው ነህ። ያፊትን መምረጤ በአሁኑ ሰዓት ትክክል ነኝ። እንዴት እስከ ዛሬ ድረስ ቤተሰቦችን ሳትነግረኝ፣ ገኒ እናቴ ዳግም ደግሞ ወንድም የመሆኑን ሳትነግረኝ፣ ራስ ወዳድ ነህ እያለች ስታስጨንቀኝ ነበረ አለ እናም እኔ ራሱ እውነት ነው ብዬ ነበር። ኤፍራታ ይህንን ጉድ ለገኒ ሲናገር ኤፍራታ ከበስተጀርባቸው ሆና ማዳመጭ ጀመረች። ሁሉንም ነገር ሰማች። ከዛም ኤፍራታ የሰማችውን ነገር መቋቋም አቃታት። ጽዮን የነገረችዋ ልክ መሆኑን አስታወሰች። ኤፍራታ አሁን በጣም በሚያሳዝን ሁኔታ ሞራኗ ተጎርቷል። ናታንም እንደዛው ስቃይ ውስጥ ነው። እነሱ አፋውጥተው ሳይነግሯት ከእነሱ የሚያወሩት አንድ በት ተደብቃ ሰማች። ያፌት እንግዲህ እንደቀጠለ ነው። ህዊ ደግሞ ያፌት ጋር ሄዳ እወዳለው እንዴት ስትለውም ሄዊን እሴቶቹ ጋር እንድትታገት አደረጋት። በጣም ያሳዝናል። አሁን ኤፍራታን የሚረዳት የለም። ኢፍራት ለገኝም ቢሆን ልትነግራ ፍቃደኛ አይደለችም። በጣም ነው የሚያሳዝነው፣ ልብ ይሰብራል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ሐረግ ድራማ ከባለፈው የቀጠለውን ይዘን መጥተናል። እውነት ለመናገር በጣም የሚያሳዝን ነው ማለት ነው። ብርታትንም ጥንካሬንም የሚያስተማር ለየት ያለ ድራማ ቢኖር ሐረግ ድራማ ነው። እንግዲህ ናታን በህልሙ አቃሽቶት ኤፍራታ እያስፈራራችው የቤተሰቦቿን ጉዳይ ሳይነግራት እንደኖረና ራስ ወዳድ ና እያለች ስትወቅሰው ስትሰርበው ጠልቻለህም እያለችው ነበረ፣ በህልሙ ያየው ማለት ነው። አሁን ዛሬ ደግሞ ደንግጦ ከዛ ከህልሙ ሲነሳ፣ ወፍ የለም። ኢፉዬ ኢፉዬ እያለ ከዛም ቤዛ ደግሞ መታ፣ ናቱ ምንነ ነው አለችው። ከዛ ምንም እና ምንነ ነው ላበላብ ኮሆነሃል? አለችው ቤዝ በህልሜ ሲያቀባዥረ የመጥፎ ህልማየው፣ አላት እንዴ፣ ለህልም አንድ እንድዚህ ሆንከው ላበላም የሆንከው ግን ይመቸው የለለኮ ነው ያላበ አለችው። በጣም ተናደደና እየሮጠ ኢፉ ክላስ ሄደ። ኢፉዬ ደግሞ ተንበርክካ ፈጣሪዋን እየለመነች ነበረ። ከዛም ኢፉ ኢፍራታ አላት። በሩን ከፍቶ ገብቶ፣ እሷ ግን ከጸሎታ አላቋረጠችም። እስከምትጨርስ ጸጥ አለች። ከዛም በስተ መጨረሻ ምን ፈልገ ነው? ውጣልኝ፣ አትምጣ አላልኩም ነበረ? ዋከንተወኝ አለችው። ከዛ እሱም ደህና ነሽ? ደህና ነኝ፣ ደስተኛ ነኝ፣ ውጣልኝ አለችው። ምንነሽ ነው? ለምንድን ነው መወጣልሽ? አልወጣም። እሺ ለምን አህላት ውጣልኝ በቃ ተወይ ብቻዬን ተወኝ አላልኳም እንዴ ለምንድን ነው እዚህ የምትመጣ አለችው ከዛ አልወጣም እሺ እኔ ስወጣ ለማልቀስ አልወጣም ዳማን ነው እየሸሸ ሲያለሸው አህላት ውጣልኝ መቼም ቢሆን አላለቅስም አለችው ለፍቅሬ አለመታገል ፈሪ ይመስሉ ነው የሚታይሽ እማለቅ መሰለሽ በር ዘግተሽ እንደምታለቅሽ በሆነ ነገር ተስፈራርተሽ ታስረሽ እንደሆነ ያፊትን እንደምታገቢው እማላቅ መሰለሽ፣ ያንቺ ደስታ መቅደም አለበት ብዬ ለፍቅሬ ስል ብዙ ነገሮችን ጸጥ ያልኩት ሳላቅ መሰለሽ አላት። ከዛም ዋካይን ውጣለኝ አንተን አልፈልግም ብላ ጮኸችበት። እንደዛ ማንም ያፊትን አፍቅሬውንጅ አስፈራርቶኝ አይደለም አለችው። ከዛ ተናደደና ናታን ወጣ። ቤዛም ተመልሶ ሲሄድ ሻዋር ውሰድና መልሰተኛ ረፍት እንድታደርግ እንዲቀልህ አለችው። ሻዋር በመውሰድ ቢሆን ሁሉም ነገር ይቀለይ ነበር አለ። ሻዋር ወስዶ መጥቶ ቤዛ ጋ እያለ ፊቱን እያደራረቀ እያለ ሉሊት እየሮጠች መጣች። ሉሊት ከኢፍራታ ጋ ሄዳ ሂዳ ኢፍራታ ስልክ እያወራች ያፊት ደውሎ ነበረ። ሰርጋችን ከሶስት ቀን በኋላ ነው ሲቀጥል ደግሞ በጣም አፈቅርሻ አለሁ። እናም እያናደርሽ ነው እንደዚህ እንድናገርሽ የምታደርግኝ። አንችንሽ የኔ ልዕልት፣ የኔ ሚስት አንቺ ሲከፋሽ ማየት አልፈልግም አላት። ፍቅር ማለት ላንተ ራስ ወዳድነት ነው አለችው። እኔ አንችን አፈቅርሻ አለሁ ሲላትም፣ የሰውን ደስታ እያሳዘኑ ማፍቀር፣ የሰውን ደስታ እያጠፉ ማፍቀር በፍጹም ራስ ወዳድ ነህ። እኔ ደግሞ አላፈቅርም አለችው። አንቺ ሰው አፈቀረኝ አላፈቀረኝ፣ ወደድኩት ወደደኝ አልወደደኝ ጣጣ የለኝም። እኔ ከወደድኩ ደግሞ የራሴ የማድረግ ልምድ አለኝ። የራሴ ካላደረኩኝ ያመኛል፣ ደስ አይለኝም። ስለዚህ ስለምወድሽ የራሴ ነሽ አላት። ከዛም ሉሊት መጣኝ ይፍራታ። በዚህ ሰዓት ከማን ጋር ነው የምታዋሪው? ደግሞ በቃ አዲሱ ፍቅረኛች ጋር ከጀመርሽ ደምረሽ በፍጹም ወደ ውጭም አትወጭም፣ ሰውም አታገኝም። በቃ የምትደበቂው እዚህ ነው። ደግሞ አምሮብሻል አለቻት። ከዛ በቃ በኋላ ደውላለሁ ስትለው እንዳዘጊው ስልኩን አላት ማለት። ከዛም አፈቅርሻለሁ አላት። ዝም አለችው እና አንቺም አፈቅርሻለሁ አፈቅርሃለሁ በይኝ መልሰሽ አላት። ግን እኮ አለችው እሰማለሁ ሉሊት ሰምታ ለናታን ትንገረው። አፈቅርሃለሁ ካላልሽኝ አልዘጋውም አላት። ከዛ ወዳ ሳይሆን በግዳ አፈቅረሃለሁ አለች። ሉሊት ያንን ስትሰማ ምን? እንዴት? በዚህ ቅጥፈት ናታንን ረስተሽ እሱን አፈቅረሃለሁ አልሽ? አለች። ውጭልኝ! አዎ አፈቅረሃለሁ። አንቺ ምን አገባሽ? በር ላይ ተለጥፈሽ እያዳመጥሽ ነበር እንዴ? አይመለከትሽም አለቻት። እኔ ስወጣለሁ አ ብላ ሸፈፍ ሸፈፍ እያለች ቤዛ ክላስ ሄደች። ሳቆረቆርም ዘው ብላ ገባች። ይሁ እናንተ አዲስ ነገር ሰምቻለሁ ያልጠበኩን ነገር አለች። አንቺ በራት ቆረቆረም እንዴ በዚህ ሰዓት ደግሞ፣ ባለትዳር ቤት እኮ ነው ያምሻል አለቻት ቤዛ። ከዛ አውቃለሁ፣ ይቅርታ ግን ደግሞ እፍራታ ጋ ሂጂ። የሰማሁትን ነገር ማመን ስላቃተኝ ነው አለች። ምን ሰማሽ? ምን አገባን? አለቻት። እሺ ይኔ ይህንን ልታወሪ ልብሽ የስተፈረዳ የቸኮርሽውን ነገር ነገሪን አላ ናታን እፍራታ አዲሱ ፍቅረኛዋን አፈቅርሃለሁ አለችው አለች። ከዛ ናታን በጣም ተቀያየረና ሄደ። ከዛም ቤዛ ተናደደችባት። ቋንጭ ሴት ምንሽ ነው? አለቻት። ምን ነው የእኔ የሰማሁትን ነገር ነው የነገርኳችሁ፣ ይቅርታ አለች። ምን አገባን ብታወራው ባታወራውኛ፣ ችግር አለብሽ አንቺ? አለቻት። ከዛም አይ ይህን ሰምተሽ ናታንን እንዴት ማጥመድ እንዳለብሽ ለነግረሽ ነው አለች። ሉሌት አይመለከትሽም፣ ባጠምደው ባላጠምደው አለቻት። ኦ ኦ ጤነኛ ብላ ሉሊትም ሄደች። ናታን ደግሞ ከታች ገኒ ኤፍራት ሀገር ሂዳ ልጄ ምን ሆነሽብኝ ነው? ምንድን ነው የተፈጠረው? እኔ አንቺን አቅሻለሁኝ ይሄ እሱ ወንድማን ነው እዋክሽን፣ ልጄ በዚህ ቅጥፈት እንዴት ነው የምታፈቅሩ? በዚያ ላይ ምግባት በይም ስትላት፣ ገንዬ እወድሻለሁ፣ አፈቅርሻለሁ፣ በቃ አከብርሻለሁ፣ ከማንም በላይ ገንዬ፣ ዝም ብለሽ ብቻ ከጎን ሆኜ አሁን በህይወቴ የደስተኛ እንደሆን ጸልይልኝ። ሲቀጥል ደግሞ በቃ ተጎኔ ሆኜ ልነግርሽ አልችልም አለቻት። እፉዬ ንገሪ ስትላት ያፊትን ላገባው ነው አለች። ምን ብላ ገኒ እምባዋ ወረደ። ከዛም ገኒ እየባክሽን አልነግርሽም ግን ከጎን ሁኝ አለቻት። ልጄ እባክሽን በምን አስፈራርቶች ነው ምን አርጎሽ ነው? ንገሪ አለዛ ሄጄ አናቱን ብዬ ልግደለው? አለች ምን ገኒ አፍ በፍጹም እኔ ፈልጌ ነው። ስለዚህ ዝም ብለሽ ከጎኝ ሆኝ አለቻት። ከዛም ገኒ ታልሽ ምን አረጋለሁ ብላ እቅፉ አድርጋት ተመልሳ ወደ ታች ቁጭ ብላ በሌሊት ተንበርክካ እያለቀሰች እያለች ናታን ወረደ። ናታን ምንነሻል? ገኒ አላት። ናትዬ ልጅ ከራሱ አይደለችም ልጄ እሱ ምርጫዋ እንደሆነ አትፈቅድም፣ በፍጹም የሆነ ነገር ሆናለች አለችው። ገኒዬ ተረጋጊ፣ እኔም እማላፈቃት መስሎች ነው እኔ እሷን ለማስጣል በምን ላድናት? ለወራት ጀርባዋን ሰታ ነው የምታወራኝ። ላናግር አስር፣ ትጮህብኛለች እሷም የሱን ጸባይ ይዛለች። ስለዚህ እንዴት አድርጌ ልርዳት? አለ እዋጌ። የሆነ ነገር አድርግ አለችው። ከዛ ኧረ በፍጹም ምን ላደርግ ብትረዳኝ አስጥላት አለው። እኔ ምን ላድርግ? አለ የሷ ደስታ ነው የሚያስደስተን አላት። ውሃ ልጠጣ መጥቼ ነበረ ልጠጣ ብዬ ተክፍሌ መጥቼ ነበር ስላስጠላይ ሲላትም እና ልስጥህ አለችው ገኒ አልፈልግም፣ አልጠማኝም። እንደዚህ ዝም ብለሽ እያለቀ ቀሸራ አሽናት ትጉጂ ጊዜው እስከሚሆንና እውነታውን እስከምናቅ በዝምታና በትዕግስት ማለፍ አለብን አለ እሺ አለች። እንግዲህ ጽዮንና ቢኒ ደግሞ እፍ ያለ ፍቅር ላይ ይገኛሉ። ጽዮን እየቀናች ነው፣ ከሌላ ሴት ጋር ነኝ እያለ ያስቀናታል። ደግሞ ሲቀጥል ሂዋን ያፊትን መኪና የሚነዳበት መስመር ላይ ቆመችበት። አንቺ ሴት እያምሻ እንዴት ብሎ ሲወርድና ሲያናግራት አፈቅራለሁ፣ እንዴት እንደዚህ ትለኛለህ አለችው። እሱ ደግሞ አንቺ በአንድ ቀን እንደዚህ የሆንሽ ሴት አሰዳቢ ሌላ ነገር ቢፈጠር ምን ልትወኝ ነው? እንደዚህ አይነት ልክስክስ ሴት አልወድም። ጥፊት ዚህ ምን አይነት ልክስክስ ነሽ አላት። ከዛም የፈለከውን በለኝ እኔ ግን ደግሞ በሶስት ተሚስቴ ውጭ ወደ ውጭ እኔ በሶስት ቀን አሁን ሚስቴ ላገባ ነው። ስለዚህ ተሚስቴ ውጭ ማንንም ሴት መንካት መሆነ ማየት አልፈልግም አላት። ሂዋንም አይደል አንተ እኮ ነህ ተስፋ ሰጥተህ እንድወድ ያደረግከኝ አለችው። በአንድ ቀን እንደዚህ አትጨ ማለቂ አለና ጥሏት ሄደ። እቤት ተመልሶ ታሪኩ ጋር ደውሎ ይቺ ሰይጣን ቢሎና ሱፍ ልመርጥ ሂጅ ነበረ እናም ቀኔን፣ አበላሸችሁ ተመልሽ መጣሁ። ይች ህዋን የምትባል ውሰዱና ከሴቶቹ ጋር አግቷት አለ። ሂዋንም አንተን እንደፈለክ ብታረግ ሴ ሴትነት የንም ችግር የለውም። እኔ ግን ዋናው ነገር አንተን መረጃ ማግኘት አንተን የማጠምድበትን በቂ መረጃ ላግኝ እንጂ ብላ ብላ ጥላው ሄደች። አይግርም እንግዲህ ከትንሽ ጊዜ በኋላ ነገሮችን ጨርሼ እመጣለሁ አለ ያፊት። እናም ታሪኩ የታዘዘውን ነገር ለማድረግ ዱብ ዱብ እያለ ነው ናታን እታች ላይ ቁጭ ብሎ ተክዞ እያለ ጽዮን ሄደች፣ ና ወንድሜ ብላ እላው ላይ ተማዘዘችበት። ግን ንብረታችን የተወረሰው ቢዛ አንድ ነገር ነግራይ ነበር በእሷ በኢፍራታ ምክንያት ሳይሆን በአባታችን ብር ብደራ ምክንያት እንደሆነ ነው አለችው። አውፂ እሱን ምንም ልልሽ አልችልም፣ ስለሱም ማስብበት ጊዜ ላይ አይደለም አለ። ኤፍራታን ለማስቀናት ጽዮን የምታደርገው ሪያክሽን ከባድ ነው። ኢፉዬ ከላይ ሆና ትመለከተዋለች። ልቡ ተሰብሯል። አልቅሶ ወይም ተናግሮ እንደማይወጣለትም ተረድታለች። ጽዮንም ግቢ ሲላት ወንድሟ ኤፍራት አጋሂዳ አንቺ ታንቺ እንደራቀ ታንቺ መናቁ ደስተኛ እንደሆነ ደግሞ ወደሱ መመለስ ፈልገሽ ነው በር ከፍተሽ የምትመለከች አለቻት። ጽህ እንዴት ነሽ? አለች ኡፍ በጣም ደህና ነኝ፣ እንደምታይ ወንድሜ በጣም ደህና ነው አለቻት። ደህና ቢሆን ደስ ይለኛል፣ ግን ደግሞ ወንድምሽ ውስጡ ተሰብሯል፣ እንደስከ ዛሬው አልቅሶ አይወጣለትም፣ አዝኖ አይወጣለትም አለቻት። አይደል አለች። አዎ እውነቴ ነው አለች። ኤፍራታ እንግዲህ የናታንንና የገኒን ወሬ ሰምታ በጣም አዝና ልቧ ተሰበረ።